ሰላም ሰላም ሰላም ለእናንተ ይሁን ውድ ወንድሞች የአባት የብሩካን ቅዱሳን በተለያየ ስፍራ በአገር ውስጥ እና በውጭ የምትገኙ ወንድሞቻችን እህቶቻችን፣ አባቶች፣ እናቶች ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ሰላማችሁ የበዛና የተትረፈረፈ ይሁን። በነገር ሁሉ የእግዚአብሔር አብሮነት፣ መከናወን፣ ጸጋና ሰላም ይብዛላችሁ። በሰላም ያለ ንምገበት መግባት መውጣታችን ሁሉ እየጠበቀ እንዳይኑ ብለን የተጠነቀቀልን ደግሞ ሁሌም የሚጠነቀቅልን እስከ ዓለም ፍጻሜ ከጎናችን የሆነ አምላካችን እግዚአብሔር አምላክ የተባረከ ይሁን። ቪዲዮውን ከመጀመራችሁ በፊት በጸሎት መንፈስ ሆኑና አብራችሁ ይህን ጸሎት አብራችሁ ይጸልዩ። ከመጸለያችን በፊት እግዚአብሔርን ቃል እናነባለን። ቪዲዮውን ላይክ፣ ሰብስክራይብ እና ሼር ማድረግ ኮሜንት መጽፋት ትርሱ እላሉ ግን ላይክ ማድረግ ነው ኮሜንት ቢከብዳችሁ እንኳን ላይክ ግን አድርጎ፣ ላይክ ስታደርጉ ለብዙዎች እንዲደርስ ይሆናል ማለት ነው። ተባረኩ። ከመጸለያችን በፊት የእግዚአብሔርን ቃል እናነባለን። መዝሙረ ዳዊት ምዕራፍ ሀያ አነባለሁ፣ ስፍራውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በመከራከን እግዚአብሔር ይስማ፣ ያዕቆብ አምላክ ያቁመ፣ ከመቅደሱ ረድኤትን ይላክል፣ ከጽዮንም ያጥና፣ ቁርባንን ሁሉ ያስብል፣ የሚቃጠል መሥዋዕትን ያለምልምል እንደ ልብህ ይስጥ፣ ፈቃዱን ሁሉ ይፈጽምልህ። በማዳኔ ደስ ይለናልና በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቁ። ከሰማይ ከመቅደሱ ይመልስለታል በቀኙም ብርታት ማዳን። እነዚያ በስረገላ እነዚያ በፈረስ ይታመናሉ። እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ። እኛ ግን ተነሳን፣ ጸንተመንም ቆምን። አቤቱ ንግስ ንጉስን አድነው፣ በጠራህም ቀን ስማው። አሜን አሜን እያላችሁ ይህን ቃል እንደሰማችሁ ተስፋ አደርጋለሁ። ምክንያቱም የበረከት ቃል ነው፣ እግዚአብሔር የሚፈጽመው የሚሰማው፣ እኛም ካመንን የሚረዳን ቃል ነው የእግዚአብሔር ቃል። ስሙ የተባረከ ይሁን። እግዚአብሔር በመከራ ቀን ይስማን የያዕቆብ አምላክ ያቁመን፣ አሜን። ከመቅደሱ ረድኤትን ይላክልን ከጽዮን ያጥናን። ቁርባናችንን፣ ልመናችንን፣ ጸሎታችንን፣ መሥዋዕታችንን ይቀበልልን። እንደ ልባችን መሻት እግዚአብሔር መልካም ፍቃዱን ሁሉ በእኛ ላይ ይፈጽምልን። በማዕደኑ ደስ እያልን በዘመናችን ሁሉ እንድንኖር እግዚአብሔር አምላካችን፣ በሐሳባችን፣ በልባችን፣ በፍጹም ማንነታችን እንድንከተለው እግዚአብሔር ይርዳን። እግዚአብሔር አምላካችን ልመናችንን ሁሉ ይፈጽምልን። ያልተመለሱ ጥያቄዎቻችን ዛሬ በኢየሱስ ክርስቶስም ይመለሱልን። እግዚአብሔር አምላካችን መልካም ነው። እኛ የምንታመንበት ነገር የለም። ብዙዎች በተለያየ ነገር ይታመናሉ፣ ይመካሉ፣ ይደገፋሉ። እኛ ግን የምንደገፍበት አንድ አምላካችን እርሱም ሁሉን ቻይ የሆነው እግዚአብሔር፣ በእርሱ ስም ከፍ ከፍ እንላለን። እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። የአዛብ አይና አማልክት አይን አላቸው አይም፣ ጆሮ አላቸው አይሰሙ። የእኛ አምላካችን ግን የሚያይ የሚሰማ የሚመልስ የሚረዳ የሚያክም የሚፈውስ የሚዳስስ የሚያበረታ ነው። እግዚአብሔር አምላካችን የተባረከ የተቀደሰ ይሆን የኛ አምላክ የሚሰበር አይደለም፣ የሚያረጃ አይደለም፣ የሚደክም አይደለም፣ የሚዝል አይደለም። ነገር ግን የሚምር ነው፣ ይቅር የሚል ነው። የሚሸከመው የምንሸከመው ሳይሆን የሚሸከመን ነው። አምላካችን እግዚአብሔር የሚሰማን ነው። የሁላችንንም ጸሎት የሚሰማ በሁሉም ስፍራ በአንድ ጊዜ መገኘት የሚችል እጅግ ታላቅ ኤልሻዳይ አምላክ እግዚአብሔር ነው። እግዚአብሔር ምንም አይሳነውም። እግዚአብሔር ምንም አያቅተውም። በእግዚአብሔር ፊት በእምነት የቀረበ ሁሉ፣ በመንፈስና በእውነት እግዚአብሔርን የሚያመልከው ሁሉ እግዚአብሔር ጥያቄዎቹን ይመልስለታል። እግዚአብሔር ይራራል። እግዚአብሔር ይደግፋል። እግዚአብሔር ያድናል። እግዚአብሔር በመከራ ቀን ይሰማል፣ ያግዛል፣ ያበረታል፣ ያጸናል፣ ረድኤትን ይልካል። እግዚአብሔር አምላክ ምስጋናችንን ይሰማል፣ ይቀበላል። እኛ በደመነፍስና ነፍስና በድንግዝግዝ የምንራመድ ሰዎች አይደለንም። የሚያየን የሚሰማን፣ የሚወደን፣ የሚንከባከበን እንደ ዓይኑ ብሌን የሚጠነቀቅልን የእግዚአብሔር መንግሥት ልጆች ነን የመንግስቱ ወራሾች ነን። አምላካችን እግዚአብሔር ለዘላለም የተባረከ የተቀደሰ ይሁን። እኛ እጅግ ውዶች ነን። እኛ እጅግ የተመረጥን የተወደደን ነን። እኛ ራሳችንን አሳንሰን ልንመለከት እግዚአብሔርም ላይ ልናግሮ ምረም አይገባንም። ምክንያቱም እግዚአብሔር አንድያ ልጁን እስከ መስጠት እንዲሁ ወደዋል። ዓለምና ሞላዋ ወርቁና ብርዋ ማዕድኗ ውድ ነገሯ ሁሉ ለእግዚአብሔር አላልናቸው። እግዚአብሔር ግን ዓለምን ሁሉ ምድርን ሁሉ ብናትርፍ እንኳ ልንተካው ልንከፍለው የማንችለውን የዘላለምን ህይወት ሰጠን። ልንገዛ የማንችለውን እግዚአብሔር እርሱ በአንድያው ልጁ በኢየሱስ ክርስቶስ ላይ ጨክኖ እኛን ከዘላለም ሞት አዳነን። ኢየሱስ ክርስቶስ ሊቀ ካህናችን ሆነ አንድ ጊዜ በደሙና በሥጋው ባጥንቱ በከፈለው መሳትነት በንጹ በጻድቅ ደሙ ወደ ቅድስተ ቅዱሳኑ ገብቶ ከአብ ጋር አስታረቀን። መሥዋዕታችንን ሁሉ አንድ ጊዜ እርሱ ፈጸመ። ኢየሱስ ክርስቶስ ለዘላለም በአብ ቀኝ ስለ እኛ ተቀመጠ። ደሙም ሁል ጊዜ ስለ እኛ ተኩስ ሆኖ ይማልድልናል። ሁል ጊዜ ክርስቶስ ኢየሱስ እኛን ይረዳናል። ሁል ጊዜ የክርስቶስ የኢየሱስን ደም የክርስቶስ የኢየሱስን ስም እየጠራን ከበደላችን ከኃጢአታችን ሁሉ እንነጻለን ከመተላለፋችን ሁሉ እንነጻለን። በእግዚአብሔር ፊትም እንቀርባለን ሞገስንም እናገኛለን። ጥያቄዎቻችን ይመለሳሉ። ድካማችን ከእኛ ይወሰዳል። ቀንበራችንም ሁሉ ይሰበራል። በእግዚአብሔር ፊት ቁመን አናፍርም፣ ፊታችንም አያፍርም። እግዚአብሔር አምላካችን ሁል ጊዜ መልካም ነው በመከራ ቀን መሸሸጊያ ነው። አምላካችን እግዚአብሔር ሆይ ለዘላለም ተመስገን። እግዚአብሔር ሆይ ለዘላለም ተመስገን። ቅዱስ ስምህን እንባርካለን። ስሜ ለዘላለም ይቀደስ። መንግስት ለዘላለም ይቀደስ። እንዳንተ ያለ ማንም የለም። እግዚአብሔር ሆይ ስሜ ይቀደስ። እግዚአብሔር አምላኪው መንግስት ይባረክ። እግዚአብሔር ሆይ ሀያልነ ጉልበታ አምነ እግዚአብሔር ሆይ አንተን ይዘን የሚከብደን ነገር ምንም የለም በአንተ ኃይል ባንተ ጉልበት ባንተ ጸጋ ሁሉን እንወጣዋለን። የምንሄደው ለብቻችን አይደለም። የምንቆመው የምንቀመጠው ለብቻችን አይደለንም። የእሳት ቅጥር አጥሮናል፣ መንፈስ ቅዱስ ይዞናል፣ እግዚአብሔር አምላክ እጆች ያቅፎናል። እግዚአብሔር ሆይ ያለ ፍርሃት በእምነት በቤት ለዘላለም እንኖራለን። እግዚአብሔር ሆይ እናመሰግናለን። ለጠላቶች እንደ ጠላታችን እንደ መኞቱ እግዚአብሔር አምላክ ያሳልፋል ሰጠህልን አንተ ሁሉ ጊዜ እግዚአብሔር አምላካችን ሆይ ጋርደናል ከመክሰፍቶ ሁሉ ሰውረናልና እግዚአብሔር ሆይ እናመሰግናለን። ክብርና ምስጋና ለአንተ ብቻ ይሁን በዘመናችን በሕይወታችን እግዚአብሔር አምላኪ ሆይ እኛም እግዚአብሔር ሆይ እንደመወደዳችን በምስጋናችን በመታዘዛችን እግዚአብሔር አምላክ መልካም ልጆች በመሆን እንደ ልብ በመሆን በቅንነትና በማስተዋል እንድንመላለስ ጸጋን እንድታበዛልን በኢየሱስ ክርስቶስም እንለምንሃለን። የማናደግ ሁል ጊዜም እግዚአብሔር አምላክ ወይ ለስላሳውን እግዚአብሔር አምላክ የምንፈልግ ጥንካሬን እግዚአብሔር አምላክ ጽናትን የሚያለመድን የደከመን የዛልን እንዳንሆን እግዚአብሔር ወይ ጠንካራውን የመንፈስን ምግብ መመገብ የምንችል ጠንካራውን ቃልን ማወቅ መረዳት እንድንችል ፍሬም ማፍራት እንድንችል በቃሌም ጸንተን መተከል እንድንችል ፍሬም ማፍራት እንድንችል ወደፊት እግዚአብሔር አምላክ ለሌሎች እግዚአብሔር አምላክ ወይ በረከትና ለሌሎች መንገድ ለሌሎች ብርሃንና መንገድን ማሳየት እንድንችል ሁል ጊዜ እግዚአብሔር አምላክ ከክብር ወደ ክብር እያደገን፣ በቃል እያደገን፣ በእውነት እያደገን፣ በመንፈስ ቅዱስ ኃይል እያደገን በጸጋ ያደገን እግዚአብሔር አምላኬ ወደፊት እንድንገሰግስ ይገባናልና በኢየሱስ ክርስቶስም ጸጋን አብዛልን። በምንም እንዳንታለል ወደ ኋላ እንዳንመለስ እግዚአብሔር ወይ ጸጋን አብዛልን። እግዚአብሔር አምላኬ በዓለም የሚያባብልና የሚያታልል የሚሸነግል ብዙ ነገር አለ። ዓለምን በሙሉ በክፉ ተይዟል ተብሎ እንደተጻፈ እግዚአብሔር አምላኬ አይን ከማይ ጆሮ ከመስማት በቃኛ አይልም። እግዚአብሔር አምላኬ ሆይ እኛ ግን ሁሉን እግዚአብሔር አምላክ ሆይ ስለ ስጋ የሞተን ለመንፈስ ግን ሕያው የሆነን እግዚአብሔር አምላክ ሆይ ዳግም ወዳላ ተመልሰን በሞተ ሕይወታችን ላይ እግዚአብሔር የቅዠትን ሕይወት እንዳንመላለስ በተቀበልነው እውነት ሕይወት ላይ በመንፈስ እየተመራን እግዚአብሔር አምላኬ በእነት በእውነት እንድንራመድ በጽድቅ እንድንራመድ በጌታ በኢየሱስ ስም ጸጋን አብዛልን። እግዚአብሔር ሆይ አቅምን ስጠን። የሚባክን ዘመን ዕድሜ አይኑረን። የበረከት የኃይል የአሸናፊነት ሕይወትን በኢየሱስ ክርስቶስ ስም አድለን። እግዚአብሔር ሆይ ከክፉ ነገር ሁሉ ሰውረን፣ ስለ ሁሉ ነገር እናመሰግናለን። እኑን በሰላም ስለዋልከን ተመስከን ተመስገን። እሽቱን ሌሊቱን ባርከ በሰላም አሳድረን በጌታችን በኢየሱስ ክርስቶስ ስም አሜን።